አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ደ ተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናቸው ወይ? ከእኔ ጋር ሁሉ ሰላም ነው። ሁላችንም ሰላም ብያለሁ፣ ሙስሊሞችም ክርስቲያኖችም መያላችሁ። በን ሰላማችሁ ብዙ ትበለኝ። ይህን ቪዲዮ ከአሁን በፊት ሰርቼ ፖስት አድርጌ ነበረ። የእናቴን ቤት እንዴት አስተካከልኩ በኋላ ነበረ ፖስት ያረብ። የምታወጥ ቤት የእናቴ ቤት ነው። ቤቱ መጀመሪያ ቦታ ከገዛው በኋላ ማለት ነው ግቢን ያሳጠርኩት ግቢን አሳጠርኩ፣ በቡልኬት ቆንጆ አድርጌ ያሳጥሬ ከተንበር ገጥሜ የእናቴን ቤት በትንሹም ብትም ማለት በቡልኬት ቆንጅዬ ቤት ያው ይበቃታል፣ አልሐምዱሊላህ። የእኔን ቤት ትልቅ ስለሆነ ያው አንድ ላይ እንኖራለን እና የእናቴን ቤት ሰርቼ ከጨረስኩ በኋላ የራሴን ቤት መሰረት ጣልኩ ማለት ነው። አሁን ቅርብ ጊዜ ነው ይሄንን እቃ ያስገባሁላት፣ የእኔ ቤት ተሰርቶ ካለቀ በኋላ ማለት ነው። ይሄን እቃ አስገባሁላት። ያው ቤተሰቦቼ ናቸው ይህንን የሚሰሩት፣ እናቴ የቁቶቼ ልጆች ማለት ነው። እናቴ ወንድሞቿ ልጆች አረቢያ መልሱንም፣ ሁሉን ነገር ማለት እንደዚህ እያስተካከሉላት ነው። እናቴ ትልቅ ሰው ናት። በነገራችን ላይ ውስጥ ላይ እንትን አለው ኪዩክስ ማለት እናት ትሰራነች፣ ቀዝቃዛ ውሃም ሁሉን ነገር ትሰራነች። ሁ እንዳቂ ሜቲ እንዳቂ ሜቲ አለች። የቤት ወጪዋን ትችላንች። እድር ባልትና አለባት እንዲሁም ደግሞ በቃ ሽንኩርት ምናምን ነገር ለመገዛዛት ምናምን ነገር ያው የሰው እጅ አጠብቅም የኔን እጅ አጠብቅም ማለት ነው። የቤት ወጪዋን ሸፈንላት ቀዝቃዛ ሙሃ ምንም ስለምሰራ እኔ ዛሬ የምልላችሁ ነው። እዚጋነ ይህን እቃዎች የምታዩቸው እነሱ ናቸው የሚሰሩት። እጃቸው ማሻላህ ነው። ቅርንጫፋቸው እስከ ሎጊያ ድረስ ነው። አድራሻቸው አፋር ክልል ነው። አፋር ክልል ሐዋሽ ሰባት ነው። አድራሻቸው መታችሁ ማዘዝ ትችላላችሁ። በአይናችሁ አይታችሁ የእቃ ጥራታቸውን አይታችሁ እዘዙ ብዬ እላችኋለሁ። ባንክ ቤቱ አጠገብ ነው፣ ንግድ ባንክ እዛ አጠገብ ነው የሚገኙት። ይህን ይመስላል። ግን ለእናንተ አንድ መልእክት ማስተላለፍ ይፈልጋ ነው። እናቶቻችሁ በሕይወት ካሉ እናቶቻችሁን አስደስቱ። እኔ መጀመሪያ እናቴ ነው። እናቴ ፍሪጅ የላትም ነበረ። ቀዝቃዛ ውሃ ከሰው እየገዛች ነበር የምጠጣው በጣም በቃ ሙቀት ምንም ባለ ሰዓት በጣም ትንተል ነበረ። ቤትን ሰርቼ ከጨረስኩላት በኋላ ቀዝቃዛ ማነው ፍርጅ ስገዛላት ያደረገችልኝ ደዋ ወላሂ፣ እስካሁን የማይረሳኝ እስካሁን ማለት ነው። እኔ እንጃ በቃ ወላሂ እምባዬ ነው የመጣው ያደረገችልኝ ደዋ ማለት ነው። ልቁም ፍርጅ የቁም ፍርቁ የቁሙን ማለት ነው ያዛሁላት። ከዛ በኋላ ለራሴ ደግሞ አግድም ማለት ነው አግድሙ በረዶ የሚሰራው እሱን ገዛው አስቀመጥኩ። ገዝቼ የምትፈልጋቸውን ነገሮች ነኝ። ይሄ ዳቦ እንትኖች አሉ፣ የለም ኩኪስ፣ ዳቦ፣ ኬክ የሚሰሩበት እነሱ። በጣም የምጠይቀኝን ነገር አረግላታለሁ፣ ደዋ ታረግልኛለች። እናቴ ናት። በቻልኩት አቅም እናቴ ናት፣ አስደስታለች። በቻልኩት አቅም ማለት ነው። መጀመሪያ እሷ ወላሂ አንድ ነገር ልንገራችሁ። እናቴ ማለት ነው የሆነ የጭቃ ቡልኬት ቤት ታውቃላችሁ? የጭቃ ቡልኬት የጭቃ ቡልኬት ቤት አለ። አንዳንድ ድንጋይ ምናምን ነገር እየተቀላቀለ ቤት ይሰራል በኛ አካባቢ እና ላሜራው የበራቸው ላሜራ ከታች ከላይ መስተዋት ከታች ላሜራ የሆነበት ቤት እንኳን ስታይ ስትሄድ አጋጣሚ መስተዋት ሶር ጠጋልና ስትነግረኝ ማለት ነው ጠጋልና በውስጤ እንደዚህ ስላለች አንድ ቀን ልጅም እንደዚህ አይነት ቤት ትሰራለች ብዬ አስብ ነበር ትለኛለች። ወላሂ የምር ነው የሚላችሁ። በቃ እንደዛ ነው የሚለዋለች በውስጤ መስተዋቱን እያዩ ፊቴ እንደዚ እያዩ አንድ ቀን ልጄ እንደዛ አይነት ቤት ትሰራለች። አያችሁ፣ እናቶች ለእኛ ምን ያህል እንደሚጨነቁ ምን ያህል እንደሚያስቡ። የጭቃ ብሎኬት ሳይሆን በጣም ደስ በሚል ቆንጆ ቤት ሰርቼ እሷን ማስደሰትኳት። የእሷንም ቤት ላሜራ ሳይሆን በሯን ያስደረኩት ሙሉ ለሙሉ መስተዋት አድርጌ እንደዚህ እንድትደሰት ስትገባ ስትወጣ እንድታየው ስታየው እንድትደሰት ቆንጆ ነገር አደረኩላት። ማለናት ብዙ ነገር ይገባታል። እች በጣም ትንሽዬ ነገር ናት። እናቶቻችን ማስደስት አለብን። ብዙ እህቶች እዚ ሀገር ላይ ትዳር ይዙና እናቶቻቸውን በቃ እርስት የሚያደርጉ አሉ። አልፎ አልፎ የቤት ውጭ ብቻ የሚልኩላቸው ያሉበት ነገር ህይወታቸው ያልተቀየሩ አሉ። ለእናቶቻችን ቅድሚያ፣ ለእናቶቻችን እናቶቻችንን ካስደሰትን እዚች ምድር ላይ ቀርቶ ነገላ አሄራችንን እች ዱንያ ናት፣ ጥለናት እንሄዳለን። ምንም ብንገነባ ምንም ብናደርግ ግን እናቶቻችን እናስደስት። እናት ያደረገችው ዱዓ ብትሞት እንኳን በህይወት እንኳን ባትኖር ኤክስፓየርድ ዳደርግም ይባላል። ይሄ እንዳትረሱት፣ እውነት ይህ ነው የምላችሁ። ከብቸኝነቴ የተነሳ እኔ ብቸኛ ነኝ። ቤት ስኖር በዙሪያ ሰው የለም፣ ቤተሰብ የለም፣ የሀገር ልጅ የለም። ከሰዎች ጋር አልደዋወልም አንድ ቀንም እዚህ ቤት ከገባሁ ሰዓት ጀምሮ ነው የምላቸው ያኔ ሊከርድ ልደራረግ ይችላሉ፣ ከአንድ ወይ ከሁለት ሰው ጋር እሱም አልፎ አልፎ ማለት ነው። ገብቷችኋል? ጭንቀት አለብኝ ነበር። አልሀምዱሊላህ አሁን ከዛ ጭንቀት ውስጥ ወጥቻለሁ። አንድ ቪዲዮ ሰርቼ የላችኋለሁ። እና ስበሳጭ ምን ስል ወደ እናቴ ነው እንድደውልኝ ያደርጋለሁ። እኔ መደወል አልችልም፣ እሷ ካልደወለች መስመር ስለሌለኝ በቡቱ ነው የምንገናኘው። ችግሬ ይነግራታል ነው ችግሬ ማለት ነው በደንብ ለምነግራት ለእናቴ ዱዓ ታደርግልኛለች። በቃ አልሐምዱሊላህ ጓደኛዬ ናት። ጓደኛ ናት። ስንጣላም እንደ ታነሽ ነ ጓደኛ ስላችሁ፣ እኔ ስድስተኛ ልጅ ነኝ። ስድስተኛ ልጅ ነኝ ለእናቴ ማለት ነው። እንደ ጓደኛ ነው ማለት እኔ በእናቴን እማዬ ብዬ ጠርቻት አላውቅም። በስሟ ነው የምጠራት። እማዬ የሚለው ነገር በጣም ነው የምፈራው የምር በጣም ማለት ነው። ቤት ውስጥ ሁሉም እናቴ ነው የሚሏት። እናቴ የሚለውን ቃል በጽሁፍ ብቻ ነው የምጽፈው በስ እንደዚህ እያወራን ስሟን እየጠራው ነው የማወራው፣ ደስ ነው የሚለኝ ስሟን ጠርቼ ሳወራትም ማለት ነው። እና ወላሂ ምን እንደምላችሁ አላቅም። በቃ ስንጣላም ስንንትን ስንልም፣ ይሄ ባልና ሚስት ታውቃላችሁ፣ ወይም ፍቅረኛሞች ማለት ነው። እንደዛ ነው። ሰውም ተፈለጋችሁ ሮ ላይ ዝርግት ታደርግብኛለች፣ ትወጣለች፣ ተመልሳ ትደውላለች። አስቀየምኩሽ እንዴት ትላለች። አይ በቃ ሙቀቱ ነውላት አነሳላታለሁ። ካላነሳው በጣም ሪከርድ ታደርጋለች። እንቅልፍ አይወስደኝም ትላለች፣ ላይ ሪከርደውን በሰማችሁ ማለት ነው። እንቅልፍ አይወስደኝም መሐመድ ዲሞት፣ እንቅልፍ አይወስደኝም ካላወራሽን ትላለች። በቃ ዝም ነው የምለው። እናዳንም በዛውን እለኛ ነኝ፣ በጣም እለኛ ነኝ። ዝም እላታለሁ በቃ እሷም ትተወኛለች። ሶስት ቀን አራት ቀን አድራ ያው ትደውላለች ማለት ነው። እንደዚህ ያለንበትን አላህን የምለምነው በእኔም በእናቴም ላይ ሀጅና ኡምራ ሳላስደርጋት እናቴን በሁለታችን ላይ ሞት አያምጣብን ብዬ ነው አላህን ምለምነው። ሞት ሁላችንም ላይ ያለ ነገር ነው። ያችን ቦታ ያንን ቦታ ሳይቻት ከዛ በኋላ እኔም በሞት እሷን ብትሞት ሞት ስለማይቀር ለምን ሞት አይቻልልምና ያችን ቦታ ብቻ ኡምራና ሀጅ ማስደረጋትን እድሜና ለእኔም ለእሷም ረዝቀኝ ብዬ ነው አላህን ምለምነው። ወላሂ እን እያየ ነው። ንያችሁን አስተካክሉ። ንያችሁን ካስተካከላችሁ አላህ የምትፈልጉትን ነገር ያደርግላችኋል። ያው እኔ በልጅነት ና አባቴን ያጣሁት ታላላቅ ወንድሞቼ ናቸው የሚያውቁት የሶስት አመት ልጅ ነኝ አባቴ ሲሞት፣ የኔ ታናሽ ደግሞ የስድስት ወር ልጅ ነበረ እና አላቀውም አባቴን። ግን አልሀምዱሊላህ እናቴ በጣም ጀግና እናት ናት። ብዙ ለልጆቿ መስዋዕትነትን የከፈለች ጀግና እናት ናት። ይገባታል ብዙ ነገሮች ይገባታል። በጣም ብስል እናት ናት። ብስል ስላችሁ ምሁር፣ አርቃ የምታስብ በቃ ለልጇ የልጇን ገንዘብ እንዴት እንደምትጠነቀቅ በጣም ትንሿን ትልቅ የምታረግ የሆነ ነገር ሳት ልጅ የሆነ ነገር ብትመጣ ከመጀመሪያው የምታስበው እንደዚ ነው። የሆነ በቃ ከሰው በታች የሆነ በቃ ከፍ ብዬ ማየት የምትፈልግ የምትደሰት የሆነ ነገር ትዳር እ ቆንጆ ትዳር ላይ እ ብታይ ምናምን ነገር ያ ነገር ነው ሁሌም ስትለይ ውስጤ በጣም ነው የሚነካው። በጣም ወላሂ እናቴ ሚና ጤና ይስጣችሁ። ለኢትዮጵያ እናቶች፣ ለሁሉም እናቶቻችሁን ተንከባከቡ።